ፍቅር እኮ ከሁለት ወገን ሲሆን ነው ፍቅር የሚባለው። ከአንድ ወገን ብቻ ሲሆን እኮ በጣም እኮ ነው የምትወደው። ጆከር ነው እኮ ይሄ፣ አይደለም ይሄ። ከጀርባ ሁኝ እናወራለን፣ አራለን ሀቢብን እናቃጥላለን። ኧረ እኔ ሀቢብን ከእነ መፈጠሩ እንትን ብየዋለው፣ እንኳን ላቃጥል ትዝም አይደኝም።

አንድ አርባ ሺህ ብትሆን አ አርባ ሺህ በቃ ለሳምንት ትበቃናለች። አዎ የኢትዮጵያ አርባ ሺህ ብር መሰለው እንዴ አ ሳምንት በውጭ እኮ ነው እያልኩሽ ምን ምን እንዳል ምን እንደማልም ታቅ ነበር ድሮ ጆከር ክርስቶስን እንደው ሀብታሙኝ ብር ይኑረኝ እንጂ እንደው አል ነበር። ያኔ አሁንም ሀብታም ነኝ፣ እግዚአብሔር ይመስገን። እጅ እናግራለን ብሮቹን እንዲህ ቤት ውስጥ ብትንትንትንትን አድርጊያቸው መሀላቸው ተኝቼ አፈር ብን ተናጥቼ እንደም ራቁ አሁን እዚህ በጣም ትልቅ ነገር አድርገው እንትን ይሉታል ብሩ አልትበላ ምን ልትል ምናምን አምስት መቶ ሺህ ብር ለቤት ኪራይ እናንተ ስሙ ና ያያት አሁን እነዚህ አፈር ማሽቃባጮች ሊበላ፣ አምስት መቶ ሺህ ብር ለእናንተ ነው ብርቅ፣ ለእኔ ብርቅ አይደለም። ጋይሶች፣ አምስት መቶ ሺህ ብር ለእኔ ብርቅ አይደለም። እናንተ ድርሃም መስሏችሁ ነው እንዴ? ብር እኮ ነው፣ አምስት መቶ ሺህ ብር ነው ብር። አስር ሺህ ድርሃም ራሱ አይሞላም። አሁን ህይወቷን በሱ ተቀይረው ምናምን የምትሉ ምን ልታደርግበት ነው? ምን ልታደርግበት ነው? አንድ ጥሩ በሬ ራሱ አይገዛም እኮ እርሻ እንዳይታረስበት ዝም ነው ምለው። ብዙ ጊዜ አዳማጭ ነኝ እኮ እንደ ውሽ ይሄን ግን አታፈቅራትም እንዴ? እኔ እንደው ጀርመን ፍቅር እኮ ከሁለት ወገን ሲሆን ነው ፍቅር የሚባለው። ከአንድ ወገን ብቻ ሲሆን ነው እኮ በጣም እኮ ነው የምትወድ እኮ ጆከርን። ነው፣ ይሄ ውሸት ነው። ላንተ ነው ፍቅር ያለው። ቤቷ ሁለት ቤቷ ሁለት ምን ይያለች ፍቅራቸውን እየተገላለጡ ቀለበት እያቀለበት ሊያደርጉ ምናምን። አይዞ አይዞ ጆከርን ማጣብስብህም። ኧረ አይዞህ አትበይም በአላህን። አይዞ አይዞ የሚለኝ ሷት እኔ ሷን እኔ ማለት ነው። ሀቢብ አፍቃሪ ቢሆን አፈቀረ አፈቀረ ይባላል። እኔ እኳ አፍቃሪ የለኝም እኮ ላንቺማ በለው። እኔ ደግሞ ሳፈቅር ደግሞ ክፉ ፍቅር ነው ማፈቀረው። ሁሉ ነገር እኮ ያለሽ ሴት እኮ ነሽ። አሁን ዱባይ ላይ ያሉ ሴቶች የተቸገሩበት ነገር በሙላ አንቺ ጋር። ከዱባይ ሴቶች ጋር እንዳታነካካኝ በኋላ። ደግሞ እስኪ ዱባይ ላይ እንዳንቺ ማን አለ? እስኪ እኔ በቁጥር ማቃቸው ትንሽዬ ልጆች ናቸው እንዴ። አንቺ ማለት እኮ ማለት እኮ አቋምሽ እኮ እራሱ እኮ በቂ እኮ ነው። አሁን እኔ አንቺን አግብቼሽ አግብቼሽ አግብቼ እኔን አንቺ ተጋብተን ብንኖር ማለት ነው እ ብንኖር አግብቶ የምፈታው ሶስት የአግብተ ፍታ ብባል ሶስት የአግብቼ የምፈታው አንቺን ነው።